ኢትዮጵያ በታዳሽ ኃይል የሚሰሩ ተሽከርካሪዎችን ጥቅም ላይ በመዋል ለአየር ንብረት ተስማሚ የትራንስፖርት ዘርፍ ለመገንባት እየሰራች ነው አሉ። የትራንስፖርትና ሎጂስቲክስ ሚኒስቴር ዶክተር አለሙ ስሜ ሚኒስትሩ ይህንን ያሉት የአፍሪካ ኢሞቢሊቲ ሳምንት በአዲስ አበባ እየተካሄደ ባለበት መድረክ ላይ ነው። ሳምንቱ የአህጉሪቱን ትራንስፖርት ዘርፍ ለማዘመን የሚያስችሉ የህግ የአሰራርና የፖሊሲ ማዕቀፎች ላይ ውይይት እየተደረገበት ይገኛል። መድረኩን እየተከታተለ የሚገኘው ዘመን በየነ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። ዘመን እንደምን አለ መረጃዎችን መቀጠል ትችላለን። አመሰግናለሁ አስማረ። እንደሚታወቀው ዓለማችን በአየር ንብረት ለውጥ ምክንያት በከፍተኛ ሁኔታ እየተፈተነች እንደሆነ ይታወቃል። በተለያዩ አካባቢዎችም በዚህ ምክንያት የከፋ ጉዳቶች ሲስተዋለ መመልከት የተለመደ እየሆነ መጥቷል። ታዲያ ይህንን ለመከላከልና የአየር ንብረት ለውጥን ለመቀነስ በዋናነት ከሚተገበሩ ተግባራት መካከል አንደኛው የካርበን ልቀትን መቀነስ ነው። የካርበን ልቀትን መቀነስ ሲባል ደግሞ የምናመነጫቸው ኃይሎች ታዳሽ ኃይል እንዲሆኑ ማድረግ የሚሰራ ስራ ሆኖ እናገኘዋለን። ኢትዮጵያም በዚህ ዘርፍ የተለያዩ ስራዎችን እየሰራች ትገኛለች። በታዳሽ ኃይል የመጠቀም ልማድ እየሰፋ መጥቷል። የታዳሽ ኃይሎቿንም እያሳደገች መጥታለች። ከዚህ አንጻር በተለይ በኢትዮጵያ በታዳሽ ኃይል የሚሰሩ የተሽከርካሪዎችን ጥቅም ላይ መዋል፣ እንደዚሁም ደግሞ አማራጭ የታዳሽ ኃይሎችን ማስፋት ስራዎች በሰፊው እየተገበሩ ይገኛሉ። ታዲያ በአጠቃላይ ኢትዮጵያ ከዚህ የካርበን ልቀትን በመቀነስ በተለይ በትራንስፖርት ዘርፉ ላይ ዜሮ የካርቦን ልቀትን ለማድረግ እየሰራች ያለችውን ስራ ተከትሎ የአፍሪካ ኢሞቢሊቲ ሳምንት ሶስተኛው ማለት ነው በኢትዮጵያ እንዲካሄድ ተመርጧል። መቀመጫውን ኬንያ ላይ ያደረገው ይህ የአፍሪካ ኢሞቢሊቲ አንቀሳቃሽ ተቋም በተለይ ከዚህ ቀደም የመጀመሪያውን ደቡብ አፍሪካ ላይ፣ ሁለተኛውን ደግሞ ኬንያ ላይ በማድረግ ይህንን የአፍሪካ የኢሞቢሊቲ ሳምንት የተለያዩ በአፍሪካ ደረጃ ሊተገበሩ የሚገባቸውን የካርቦን ልቀትን ለመቀነስ የሚሰሩ ስራዎች ምን መሆን አለባቸውን ሚለው ላይ የተለያዩ ውይይቶችን ምክክሮ ችን እያደረገ ነው የሚገኘው። አሁን በሶስተኛው ደግሞ በዚህ በአዲስ አበባ እንዲካሄድ ጥያቄ በማቅረብ ከትራንስፖርትና ሚኒስቴር ከትራንስፖርትና ሎጂስቲክስ ሚኒስቴር ጋር በጋራ በመሆን ይህ የኢሞቢሊቲ ሳምንት ተዘጋጅቷል ማለት ነው። ታዲያ በዚህ የኢሞቢሊቲ ሳምንት ላይ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ በመክፈቻ ንግግራቸው እንደገለጹት ከሆነ በኢትዮጵያ በታዳሽ ኃይልን በማሳደግ የትራንስፖርት አማራጮችን ወደዛ እንዲገቡ የማድረግ ስራዎችን በሰፊው እየሰራች እንደሆነ አንስተዋል። እንደሚታወቀው አሁን ላይ ከአንድ መቶ ሺህ በላይ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች በኢትዮጵያ ይገኛሉ። ይህንን ቁጥር ደግሞ በቀጣዮቹ አምስት ዓመታት ውስጥ ወደ አምስት መቶ ሺህ ለማድረስ ነው እየተሰራ የሚገኘው። ይህ እንዲሆን ደግሞ የተለያዩ መሰረተ ልማቶች እየተገነቡ እንደሆነም ክቡር ሚኒስትሩ አንስተዋል። እንደ ሚኒስትሩ ገለጻ ከሆነ በተለይ የኤሌክትሪክ ተሽከርካሪዎችን በሀገር ውስጥ መገጣጠም እንዲቻል የተለያዩ ድርጅቶች ፖሊሶች በሰፊው ወደ ልማቱ እንደገቡና በመንግስትም ድጋፍ ተደርጎላቸው አሁን ላይ በኢትዮጵያ የኤሌክትሪክ ተሽከርካሪዎችን የሚገጣጠም ስራ ከሶስት በላይ በሆኑ ድርጅቶች እየተሰራ እንደሆነ አንስተዋል። እንደዚሁም ደግሞ በተለያዩ አካባቢዎች በተለይ በዋና መዲናዋ በአዲስ አበባ ከተማ የኤሌክትሪክ መኪኖችን ቻርጅ የሚያደርጉ የተለያዩ የቻርጅ ጣቢያዎች መገንባታቸውንም አስታውቀዋል። ይህ ብቻ አይደለም። ከሀገር አቋራጭ ጉዞዎችን በሚደረጉበት ወቅትም የኤሌክትሪክ ተሽከርካሪ መኪኖች እንዳይቸገሩ በማሰብ በ በሀምሳና በመቶ ኪሎ ሜትር ልዩነቶች ውስጥ የኤሌክትሪክ መኪና ቻርጅ ማድረጊያ ጣቢያዎች እንዲገነቡ ጥናት ተደርጎ እየተሰራ እንደሆነ ነው ሚኒስትሩ ያነሱት። ታዲያ እነዚህ አጠቃላይ የሚሰሩ ስራዎች ኢትዮጵያን ከ አስር ዓመት በኋላ ሙሉ ለሙሉ የካርበን ልቀትን በተሽከርካሪ የሚመጣ የካርበን ልቀትን ዜሮ ለማድረስ እየሰራች እንደሆነም አንስተዋል። ይህ ብቻ አይደለም። አሁን ላይ እንደሚታወቀው በርካታ በነዳጅ የሚሰሩ ተሽከርካሪ መኪናዎች በኢትዮጵያ ይገኛሉ። ታዲያ እነዚህ የነዳጅ መኪኖች የሚለቋቸው የካርበን ልቀት አነስተኛ እንዲሆንም የተለያዩ ስራዎች እየተሰሩ ይገኛሉ። ከዚህ ባሻገር ደግሞ እነዚህም መኪኖች ወደ በቀጣይ በኤሌክትሪክ እንዲሰሩ የማድረግ ስራ ወደ ኤሌክትሪክ የማሸጋገር ስራም ታስቦበት በፖሊሲ ደረጃ እንዲረቅ ውይይት እየተደረገበት ነው የሚገኘው። ከሰሞኑ ደግሞ እንደምናስታውሰው ኢትዮጵያ የተፈጥሮ ጋዝ ማምረት ጀምራለች። ይህ የተፈጥሮ ጋዝ ደግሞ ትራንስፖርት ዘርፉ እንደዚሁ በታዳሽ ኃይል የሚሰሩ የትራንስፖርት ተሽከርካሪዎችን የማስፋት አቅምን የሚያሳድግ ነው። ከዚህ አንጻርም በተለይ አዳዲስ የሚገቡ በጋዝ የሚሰሩ ተሽከርካሪዎችን ለማስፋት እንደዚሁም ደግሞ በዚህ በኢትዮጵያ የሚገኙ የነዳጅ መኪኖችንም ወደ ጋስ የሚቀየሩበት መንገድ ላይ ውይይቶች እየተደረጉ እንደሆነና ጥናት እየተደረገ እንደሆነ ተገልጿል። ይህ ጥናትም በአጭር ጊዜ ተጠናቆ ወደ ትግበራ የሚገባበት መንገድ ላይ እየተሰራ እንደሆነ ነው የተነሳው። በአጠቃላይ ኢትዮጵያ በዚህ ዘርፍ እየሰራች ያለችው ስራ ለአፍሪካም ጭምር ምሳሌ የሚሆንና ሌሎች አፍሪካ ሀገራትም ይህንን የኢትዮጵያን ፈለግ በመከተል ወደዚህ ሊገቡበት የሚችሉ እንደሆነ ነው የተነሳው። በውይይቱ ላይ በስፋት ክቡር ሚኒስትሩ የኢትዮጵያን ተሞክሮ አቅርበዋል። የዚህ ውይይት ዋነኛ ዓላማን በተለይ ሕግና አሰራሮችን እንደዚሁም ፖሊሲዎችን ምን መምሰል አለባቸው፣ በምን መልኩ ተቀርጾ ትግበራ ውስጥ መግባት አለባቸው የሚሉትን ማንሳት ነው። በተለይ በተለያዩ የአፍሪካ ሀገራት ላይ እነዚህን በታዳሽ ኃይል የሚሰሩ ተሽከርካሪዎችን ጥቅም ላይ ከመዋልና የትራንስፖርቱን ወደ ዜሮ የካርበን ልቀት እንዲመጣ ለማድረግ በሚሰራው ስራ ላይ እንደዚህ አይነት የህግ ማዕቀፎችን ድጋፍ በማድረግና ሀገራት ቶሎ በአፋጣኝ ወደ ትግበራ እንዲገቡ ትግበራ ውስጥ ሲገቡ ደግሞ ችግሮች እንዳይገጥሟቸው ለማድረግ የአሰበ መድረክ ነው እየተካሄደ የሚገኘው። በመድረኩ እንግዲህ ከተለያዩ የአፍሪካ ሀገራት እንደዚሁም ዓለም አቀፍ ተቋማትም ጭምር ታድመውበታል የተገኙበት ነው። በትላንትናው እለትም በኢትዮጵያ እየተሰሩ ያሉ የተለያዩ ስራዎችን ተዘዋውሮ ተመልክተዋል። ታዲያ በዚህ በዛሬው ውይይት ላይም እነዚህ ስራዎች ጎልተው የተነሱበትና የኢትዮጵያ ተሞክሮ ለአፍሪካ ሀገራት ጭምር የቀረበበት ነው። አስማረ፣ በኔ በኩል ያሉት መረጃዎች ይህንን ይመስላሉ። ዘመን በየነ ከአዲስ አበባ የሲ አዳራሽ ላይ ድረስ ከመረጃ በጣም አድርጌ አመሰግናለሁ። ቀሪ የስራ ጊዜ ጥሩ እንደሚሆን ተስፋ አደርጋለሁ።